ያጋጩት እግዚአብሔር ይህ ይንፅስማችሁ ሰዎች ማነት ያደርጋል። ለብዙ ሰዎች እግዚአብሔር ታላቅ ነገር ያደርጋቸዋል። ካመናችሁት ኒ ያመኑ ሰዎች ይጸልዳሉ፣ ያላምኑት ሰዎች አይጸልዩም። ዛሬ ጌታ ድንቅ ነገር ያደርጋል። ሲፋ እግዚአብሔር ካንተ ጋር ነው። እግዚአብሔር ካንቺ ጋር ነው። ጸልይ። እግዚአብሔር ህይወትሽ ላይ ታላቅ ነገር ያደርጋል። ሰው አይደለም። እግዚአብሔር ህይወትሽ ላይ ደግሞ እግዚአብሔር ታላቅ ነገር ሳደርግ አይቻለሁ። በርቺ

አንድ ሚዛ ይሰጣል። ኮምፕሊት እንዳታቆሙ አምስት መቶ ያኔ እንግዲህ አሁን አምስት ሺህ ነበር። አምስት መቶ አንስቶ ሲሰጠኝ ሴትዮታ ጨረጨረች። ታውቂያለሽ ከአሜሪካ ሲመጣ ለቤተሰብ ስጭ ብሎኛ ሰጠኝ። ያኔ ቡና ሀያ ብር ነበር። ሀያ ብር ያኔ ስኳር ስድስት ብር ነበር ኪሎ፣ ሁለት ሶስት ሶስት ኪሎ ገዝቼ ቤተሰብ የሚያደርቁኝ ምናምን ብሎ ለእሱ ብዬ ነው የተመለስኩት። እንደውም አምስት መቶ ቀላል እንዳይንስል አጭቀሽ የአሁኑ አምስት ሺህ ነበርና በየቀኑ ደውሎኝ ነው የሚያደርገው፣ መቼ ነው ምትመጪ ነ የዚህ ሰዎች መግቢያ አይጣፍጥም፣ ይገኛል፣ አይጣፍጥም፣ ቶሎ በይናይ ነበረ። የሚለኝ የነበረ ሚስኪን ሰው እንደው፣ አይ ግን ምን ይደረጋል? የትላንትናውን ነገር አለፈ። ሁሉም ነገር የት ከባ ሂዳት ወይስ ሰኔ ኔትወርክ የያዘኝ እንደው

መጀመሪያ ባዶ ሲሆን ምንም ሳልቀመጥ ቁጭ፣ አንድ ቤት ገብቼ እንትን ቤት ነው ጸሎት ቤት ነው። እሺ እኔ ስራ ላይ ተጣድፍ ያለ አንድ ሰዓት አካባቢ ምናምን ምግብ እየሰራው ነ እ መዝሙር ስለተከፈተ ገባሁኝ መዝሙር ልሰማ ማለት ነው። እስቲ ኮፒልሸር ኮፒልሸር አልባል በስም አሰቡ አሰቡ ለምድ ነው ኮፒል

እንዳደረገ ነው እንጂ ስጨርሽ ልከው ነው ነው ነው። ለምሳሌ አንቺ ስንት ታፕ ታፕ እንዳረች፣ ስንት ኮፒ ሊንግ፣ ስንት ኮሜንት እንደጻፍሽ ምናምን የሚያሳይ ስክሪንሾት አርጎ ሲያሳዩ አየውት። ጫና አድርጎ ነው መሰለኝ። ቲክቶክ እኮ በነገራችን ላይ እኛ እየተጠቀምበት አይደለም እንጂ ለሚጠቀሙበት እኮ አቦ በጣም የሚገርም ነው። እያንዳንዱ ኮይን አሁን ለምሳሌ ኮይን

እሱ ከርየር ላይ ነበረ ማታ ዘግተው ያደረው። እና እንትን ቆለፈብኝ እኮ መቼ ነው የሰጠው? ሻይ አራት ሰዓት ማለት ነው ሜምበር አሁን እኮ ሜምበር ሻ ላይ ገባሽ ወይስ ሆኛለሁ? እኔ እንጃ

ያው በብለክ ይሰሩ እሱ መስራት አይችልም፣ ገጠር ውስጥ ነው ያለው። ነገር ዋጋ ስለሚያስከፍል እንግዲህ መታገስ ነው። የነገን እያሰብህ ይታገስ ነው። እንዲያውም መስመር ይዞለታል። መስመር ያዛዘላቸው እየተንከራተቱ ያለ ወንድም እህቶቻችን ፈረንሳይ ላይ እንዴት እንደሚሆኑ ይታያል። ዛሬ ድግስ